በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የተወደዳችሁ በጌታችን በአምላካችን በቤታችን በኢየሱስ ክርስቶስ የተባረካችሁ ሰማያዊ በሆነ ስፍራ መንፈሳዊ በሆነ በረከት የተባረካችሁ ብዙ ጸጋ፣ ብዙ ምረት፣ ብዙ በጎነት ያለን ያላችሁ ብሩካን እግዚአብሔር ልጆች እጅግ የተወደዳችሁ መንፈስ ቅዱስ ያተማችሁ ለርስታችን መውረሻ ማህተም የሰጠን የሰጣችሁ ሁላችሁ የእግዚአብሔር አብ ልጆች ተብላ ትጠሩ ዘንድ እንዲህ ያለውን ፍቅር የሰጣችሁ ደምን ቆያችሁ ሁሉን የሚችል አምላክ ጌታ መድኃኒት ኢየሱስ ክርስቶስ ከሰማይ አባቱ ጋር ከሕያው መንፈሱ ከመንፈስ ቅዱስ ጋር የተወደደ የተመሰገነ ይሁን። ብሩካን እግዚአብሔር ልጆች ዛሬ ሰላምን የሚናገሩ እግሮች በሚል ርዕስ ነው። መንፈስ ቅዱስ የሚያስተምረን ሰላምን የሚናገሩ እግሮች፣ እግዚአብሔርን ሐሳብ የእግዚአብሔርን ቅዱስ ቃል የሚናገሩን ሰላሙን የምስራችን የሚናገሩን እግሮች ተራራ ላይ ቆመዋል ይለናል ነቢዩ ናሆም። ትንቢተ ናሆም ምዕራፍ 1 ቁጥር 15 ላይ እንሆ የምስራችን የሚያመጣ ሰላምንም የሚያበራ ሰው እግር በተራሮች ላይ ነው ይወላችሁ ተላሎች ላይ የቆመ የምስራችን የሚነገረ ነገር ማን ነው? የትኛው ሰው ነው ይህን የነገረን? የመጀመሪያው የምስራች ነጋሪ በአዲስ ኪዳን ታላቁ መልአክ ቅዱስ ገብርኤል ነው። መልአከ ብስራት፣ የምስራት መልአክ የምንለው መልአከ ብስራት ቅዱስ ገብርኤል ወደ ዓለም በመጣ ጊዜ ለእምነት የተመቸ ልብ ወደነበራት በናዝሬት ወደምትገኝ ወደ አንዲት ድንግል ዘንድ ነው የተላከው። ይቺ ድንግል ደግሞ እኛን ወክላ ከእግዚአብሔር የመጣውን መልእክት ለመስማት ተዘጋጅታ አድምጠዋለች። የምስራቹን ቃል በደንብ አርጎ በዝርዝር አስረድቷታል። አምላካዊውን የምስራች ሰማይ፣ ለእኛ የሰጠንን የምስራች የሰው ልጅ ቀን የሚወጣለት እንደሆነ፣ የሰው ጨለማ እያለፈ እንደሆነ፣ የሰው መንገድ እየቀና እንደሆነ፣ የእግዚአብሔር እጅ እየተዘረጋ እንደሆነ የጌታ ፊት እየበራልን እንደሆነ በመላኩ ቅዱስ ገብርኤል ብስራት በኩል ድንግል ማርያም ሰማች። እናታችን ይህም በሰማች ጊዜ ለዓለም ሁሉ የሚሆነውን የምስራች አሜን፣ እንደ ቃል ይደረግልኝ ብላ ተቀበለች። የቅዱስ ገብርኤል እግሮች የተባረኩ ነበሩ። በናዝሬት ተራሮች ላይ የቆሙ የመላኩ የቅዱስ ገብርኤል እግሮች ሰላምን ያወሩ እግሮች ናቸው። መልአኩ ቅዱስ ገብርኤልን የምንወደው ምክንያት እየፈለግን ከሰማይ ተልኮ ከእግዚአብሔር ተልኮ የሰራቸውን ስራዎች እየዘከርን በዓመት የምናስበው የምናከብረው ለእኛ ይዞልን የመጣው የምስራች ድንቅ ስለነበረ ነው፣ ስለምንወደው ነው። ያ የምስራች የሰው ልጅ የህይወት አቅጣጫ እንዲገለበጥ አድርጎታል። ጨለማ የነበረው ገጻችን ወደ ብርሃን እንዲለወጥ አድርጓል። ጌታችን ኢየሱስ ክርስቶስ ተወልዶ፣ ሁለተኛ የምስራች የነገረን ደግሞ የድንግል ልጅ የሕያው እግዚአብሔር ልጅ ብሩኩ ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ከሰማያት ከወረደና ድንግል ማርያም ቤት ካደገ በኋላ 30 ዓመት ሲሞላው የምስራቹን እየነገረ በጨለማ ላይ የሚኖሩት ብርሃን እያሳየ ተገለጠ። ጌታችን ያስተማረን የወንጌል የምስራች የሰው ልጅ ፍጻሜ የሆነ ትምህርት ነው። ጌታችን ያስተማረን ወንጌል እኛውን ቃል በቃል የምናጠናው ሉቃስ ላይ፣ ማቴዎስ ላይ፣ ዮሐንስ ላይ፣ ማርቆስ ላይ በሐዋርያት መልዕክታት ላይ የምናገኘው ወንጌል በብዙ ቅዱሳን ህይወት ላይ ደግሞ አካል ገስፎ ስጋ ለብሶ ያየ ነው። ያየ ወንጌል ህይወት የተሰበከልን ከእግዚአብሔር ልጅ ከኢየሱስ ክርስቶስ፣ ከድንግል ማርያም ልጅ ከኢየሱስ ክርስቶስ ነው። ስለዚህ ጌታ ይስቶስን እንወዳለን። ለስሙ ክብር እንሰጣለን፣ ለቃሉ ክብር እንሰጣለን። ኦርቶዶክሳዊ ቤተክርስቲያን ከፍተኛ በሆነ ስርዓት ለቃሉ ክብር ሰጡ፣ ዣንጥላ ዘርግታ በወርቀ ዘቦ መጽሐፍ ቅዱስን አድርጋ ከተነበበ በኋላ ሁላችን ቆመን ሲነበብ ወንጌል ቅዳሴያችን ላይ ሰሳልምን ስመነው ነው፣ ፍቅራችንን እንገልጻለን። የምስራቸውን ቃል የነገረን ጌታ ብሩክ ነው እያለን ደግሞ እንዘምርለታል። ወንጌል ከተነበበ በኋላ ምን ዘምረው ለጌታ ኢየሱስ ክርስቶስ፣ አንተን የሚመስልህ መኑ ይመስለ ከምና ማልክት ጊዜ ካማልክት መካከል አንተ የሚመስልህ ማን ነው? አንተ ከሲኦል ነፍሳትን ያወጣ አዳኝ ኢየሱስ እያለን ጌታ እናመሰግነዋለን። ለምን የምስራችሁን ወንጌል የነገረን ያስተማረን በገሌላ ተራሮች በይሁዳ ተራሮች ላይ ቆሞ የሰበከ ጌታችን ኢየሱስ ክርስቶስ ነው። ማቴዎስ ወንጌል ከምዕራፍ አምስት ጀምሮ እስከ ምዕራፍ ስምንት ያለው ቃል የተራራው ስብከት ይባላል። ናሆም እንዳለ በተራሮች ላይ ቆሞ የምስራችን የሚያወራ እግር የተባረከ ነው። እነዚህ የተራራው ስብከት የሚባሉ ትምህርቶች ወንጌል ስታጠኑ የሰውን ሕይወት ወደ ልዕልና የሚያመጡ ናቸው። አንድ መንፈሳዊ ሰው አደገ ሲባል የሚኖራቸው ናቸው። ማቴዎስ ወንጌል ምዕራፍ አምስት ጀምሮ እስከ ምዕራፍ ስምንት ያሉት የተራራው ስብከት ትምህርቶች የአንድን ሰው መንፈሳዊነት የሚያንፀባርቁ ናቸው። እሱ ሕይወት የሌለው ሰው መንፈሳዊ ሰው ሊባል አይችልም። ያ የምስራች ቃል፣ የተስፋ ቃል፣ የብርሃን ቃል ቀና ብለን እንድንራመድ በተስፋ እንድንመለከት አድርጎናል። እሱ ብቻ አይደለም፣ ይህንንም ቃል ደግሞ ይነግረናል። ናሆ ይሁዳ ሆይ አጥፊው ፈጽሞ ጠፍቷልና ከእንግዲህ ወዲህ በአንተ ዘንድ አያልፍምና አመት ባሎችህን አድርግ፣ ስዕለቶችን ክፈል። ትንቢተ ናሆም ምዕራፍ 1 ቁጥር 15። አጥፊው ጠፍቷል ብሎ በእስራኤል አስታኮ ለዓለም ይናገራል። የጌታችን የኢየሱስ ክርስቶስ ወንጌል ዋና ማዕከላዊ ሐሳብ የዲያብሎስ ስራ መፍረሱን የሚናገር ነው። የጠላታችን ወጥመድ መፍረሱን የሚናገር ነው። ጠላታችን ሞትና የሞት አለቃ ዲያብሎስ ነበሩ። የሞትን መውጊያ ኢየሱስ ክርስቶስ በትንሣኤ ሰበረው። ስለዚህም ደቀ መዛሙርት ተነስተው ሞት ወይም መውጊያ የታለ ድል መንሳት ወዴት ነው እያሉ በሞት ላይ ተሳለቁ። ጌታን በዝማሪ ያከበረው እነ ጳውሎስ እንዲህ አሉ። በሞት ላይ የሚፎክር በሞት ላይ ስልጣን የነበረው መልአክ ጉልበቱ የተሰበረው በመስቀሉ ስራ። ይህንን የምስራች ከመስማት በላይ ምን ደስ የሚያሰኝና የሚያኮራ ነገር አለ? እግዚአብሔር ልጆች ሲንገሩኝ ምን አለ? ከዚህ በላይ የሚያስደስት ከዚህ በላይ የሚያኮራ ተስፋ የሚሰጥ ምን አለ? በዚህ ደስ የማይለው ማን ነው? ይወላችሁ። ሁልጊዜ የእግዚአብሔርን ፍቅር ከመስቀሉ አንፃር ማየት ያስፈልጋል። ሁልጊዜ ከእንጀራው አንጻር አይደለም፣ ከዳቦ አንጻር አይደለም። በእርግጥ ነው ዳቦም እንጀራም በጎ ፈቃድ ነው የምንበላው እያንዳንዷ ነገር ከሆነው እንኳን አንዳችም ያደርሱ የሆነ የለም። ግን ከትልቁ ነገር አንፃር ግን በትልቁ መስኮት ግን ፍቅሩ ልናይ ይገባል። ትልቁ መስኮት። ዳንኤል ወደ ምስራቅ ወደ ኢየሩሳሌም ዞሮ ይጸልይ ነበር ይላል። የእኛ ምስራቅ ደግሞ መስቀሉ ነው። የጌታችን ኢየሱስ ክርስቶስ የማዳን ስራ ነው። የወንጌሉ መልእክት ነው። እኛ ምን አይነት ሰው እንደሆንን፣ በክርስቶስ እንደከበርን፣ እንዴት እንደተወደድና ይቅር እንደተባልን ያየንበት ያ መስቀሉ መስኮት ነው። የእግዚአብሔርን ፍቅር በደንብ እንድንረዳ የሚያግዘን እግዚአብሔር። ልጆች ይህን የምስራች ነው ምንለው ወንጌል የምስራች ነው። የምስራች ማለት በግሪክ ቋንቋ ወንጌል ማለት ነው። ወንጌል ሲተረጎም የምስራች ማለት ነው። ይህንን የሰበከን የእግዚአብሔር ኢየሱስ ክርስቶስ እግሮቹ ተስመዋል። እግሮቹ በንባት አጥበዋል፣ በሽቶ ተቀብተዋል። ይገባዋል። የጌታ የኢየሱስ ክርስቶስ እግሮች በሆሳና እናቶች ጨርቅ ላይ ተራምደዋል። የጌታችን የኢየሱስ ክርስቶስ እግሮች መስቀል ላይ ቆመዋል። የጌታችን ሶስት እግሮች በእሳት ዙፋን በሰማት ተቀምጠዋል። እንደጋለ ነሐስ ይመስላሉ ይላል። የጋለ ነሐስ እሳት ውስጥ የቆመ እግር እሳት ውስጥ ቆሞ ምስራች ነግሮናል። በመስቀል እሳት ውስጥ ቆሞ በብረት ምስማት ተቸንክሮ ንጹሕ እግሮቹ ለሰው ልጅ ግን ነፃነትን ሰጥቷል። ይሄንን ፍቅር ማድነቅ ያስፈልጋል። በዘንበር ያስፈልጋል ይህንን ፍቅር በቅዳሴያችንም በተመስጧችንም በስብከታችንም በመዝሙራችንም ማንሳት አለብን፣ ማትነቅ አለብን፣ ልባችን በዚህ ፍቅር መነካት አለብን። የምሥራቹን የሚናገሩ እግሮች ያሉት ኢየሱስ ብሩክ ነውና ብሩክ ነው። እጣን ነው፣ እጣን እጣን የሚል ነው። በጎ መዓዛ ነው። እሱ ኢየሱስ ክርስቶስ እጣን ነው፣ ምዑዝ እጣን ሽቶ ሽቶ የሚል እጣን ብላ ቤተክርስቲያን በየቀኑ ትዘምርበታለች። ያ የምስራች አውዶናል፣ ሰላም ሰጥቶናል፣ ከራሳችን ጋር ታርቆናል፣ ከእግዚአብሔር ጋር ታርቀናል፣ ሰማይና ምድር ታርቀዋል፣ ሰላም ሆኗል። ስብሐት ለእግዚአብሔር በሰማያት ሰላም በምድር ስምረቱ ለሰብእ ተብሎ ተዘምረዋል። በሰማይ ምስጋና ለእግዚአብሔር ይሁን፣ በምድር ላይ ያሉ ተጎበኙ ተብሎ ተዘምረዋል። ዚብ ይሁዳ እስራኤል ዘነፍስኛ ይህንን እናያለን። አጥፊው ተወግዷል። ስለዚ ተነሽ ባሎችን አድርጊ ስለትሽን ክፍል ተደሰችን አምልኪ ማለት ነው። ይበላችሁ ለነፍሳችን ዚር የሚናገርን መልክት ነው። ተደሰቱ ደግሞ ማምልኩት። ደስ ይበላችሁ ደግሞ ማምልኩት በዓል ማክበር ደስታ ነው፣ የሚገልጽ ተሰቀለ ብለን ስቅለቱን እናከብራለን። ተነሳ ብለን በብርሃን እልል እያለን እንዘምራለን እናከብራለን። ተወለደ ብለን በድምቀት በልልታ በማሌት እንዘምራለን። አረገ ብለን እንዘምራለን። የእኛ ጌታ ይመጣ ብለን እንዘምራለን። በደብረ ዘይት ተነሽ በአሉ ትሽና ክብሪ። በዓላችን፣ ክርስቶስን አክብሩ ተነሱ፣ ሁሌ ሁሌ ደስ ብሏችሁ አክብሩት። ነጭ ልብሳችሁ አክብሩት፣ ቆርባችሁ አክብሩት፣ ደግሳችሁ አክብሩት። አክብሩት አክብሩት፣ አክብሩት ክብር ይገባዋል። አስራታችሁንም ደግሞ ሰጦት ገንዘብ ባለበት በዛው ልብ አለ ይላል። ሰው ለጌታ ብሎ አንድ ነገር ሲያደርግ፣ በተለይ ገንዘቡን ሲሰጥ ልቡ አብሮ ይሰጣል። ለምን ብትሉ የሰው ልጅ ገንዘቡ የደም ስሩ ነው። ገንዘብ የደም ስር ነው የሚባለው፣ ብዙ ለፍቶ ያገኛል። ሰው ገንዘብ ሲያገኝ ዝም ብሎ ያገኝ? ብዙ ለፍቶ ብዙ ሰርቶ ብዙ ተጣልቶ፣ እንደ ኤሴቅ ተጣልቶ ነው። ተጣላሁብሽ ብሎ የሚቀበላት የውሃ ጉርጓድናት ገንዘብ ለሰው ልጅ ያችን ገንዘብ አምጥቶ ለዚያዩ ሲሰጥ ልቡን ነው የሚሰጠው፣ መንፈሱን ነው የሚሰጠው። አስራትን ስጥ ሲል ከኑሮ ከትርፍህ ከምን ለዚህ ሰላም ለነገረ ጌታ ፍቅርህን ግለጥ ነው። ወድሃለሁ ብሎ በተግባር አሳይቶሃል። አንተም ደግሞ እንደምትወደው በአምልኮት አሳየው። በምንወደው ነገር ነው ጌታ እንድናገለግል ናሆም የሚጋብሰን፣ ተነስ በዓልህን አክብር፣ ደግሞ አስራትን ክፈል። የረዳኝ ደስ የሚለውን የምሥራች የነገረኝ የጌታዬ የስቶስ ክብር ምስጋና ይገባ ብለህ ተናገር፣ አክብር፣ አመስግን የጌታን የምስራች የነገሩ ሌሎች ደግሞ ሐዋርያት ናቸው። ደግሞ ወንጌልን የሚያገለግሉን ሰዎች ናቸው። ቃሉን የሚያካፍሉን የተባረከ እግር ያላቸው እነሱ ናቸው። በእውነትም የተባረከ እግር ነው ያላቸው። በነፍሴ ያገለገሉኝ ሰዎች ውለታ መቼም አረሳም። እንዴት አድርገው እንዳስተማሩኝ ሳስብ፣ እግዚአብሔር ጋር እንዳስተዋወቁኝ ሳስብ፣ ሰው ለሰው በዳት ነው ይባላል። እግዚአብሔር ያዘጋጃቸው ሰዎች፣ ስለ እግዚአብሔር በጎነት የነገሩኝ ሰዎች ሁሌ አከብራለሁ ሁሌ እድሜ እንዲሰጣችሁ ጤና እንዲሰጣችሁ ጸልያለሁ። እጠይቃችኋለሁ፣ እጎበኛቸዋለሁ፣ እንዴት ናችሁ እላቸዋለሁ። የደስታ የተካፋዮች እንዲሆኑ አደርጋለሁ። እኔ በግሌ እንደዚህ በጣም ደስ ብሎኝ ደግሞ እግዚአብሔር ይመስገን፣ አጠገብ ያሉ ብዙዎቹ እግዚአብሔር ልጆች፣ በጎ ነገር የነገሯችሁን ሰዎች ኢግኖር አታድርጉ። የምሥራችን የነገሯችሁን ሰዎች ዋጋ ስጧቸው። ዋጋ ያስፈልጋቸዋል እነሱ የተቀበላችሁት ህይወት በምን ይተመናል? እስቲ ንገሩኝ። እግዚአብሔርን ሳታቆ የኖራኩበት እነዛን ዘመናት እስቲ ያስቧቸው። እነዛ ዘመናት ምን ያህል ጨለማ እንደነበሩ። ደስታ ሲጠፋ መጠጥ ቤት ነው የምንሄደው፣ ወይ ዝሙት አልጋ ላይ ነው የምንወድቀው፣ ወይ ድራግ ነው የምንስበው፣ ወይ ሐሜት ነው የምናማው፣ ወይ ጩኸት ነው የምንጮኸው። በቃ ዓለም ባዶ ባዶ ባዶ ባዶ እኮ ናት። እግዚአብሔር ስናገኝ ህይወት ሌላ መልክ አለው። ልብ ማረፊያ ያገኛል፣ ነፍስ መጠጊያ ታገኛለች። የማያወርቅ ተስፋ አለን። ያን የነገሩን የምስራሽ የነገሩን ሰዎች አይተናቸው እናውቃለን፣ ጠይቀናቸው እናውቃለን። የምስራሽ ጥቃል የሚነግሯቸው ብሩካን ናቸው። እግሮች ሰ የተባረኩ ናቸው። ሳታጧቸው አመስግኗቸው እግዚአብሔር ልጆች ሳታጧቸው ሰው እንደሆነ ታውቃላችሁ። ልፍ ላ እንደጥለ መቃብራቸው ላይ ውድ ድንገር እብነበረድ ከማስቀመጥ በህይወት እያሉ አመስግኗቸው፣ ፍቅራቸውን ገላጹላቸው። ምክንያቱም ምስራችሁን ቃል የሚነግሯቸው የተባረኩ ናቸው። ላ እግዚአብሔር ቃል እግዚአብሔር ባርካቸው ሰማኑ በልባችን ጻፍ። እግዚአብሔር ቸነት ቤታችን ረሌት በረከት የምናጥበቃ አብሮን ይሁን። በትምህርቱ የተደሰታችሁ ሰዎች ኮሜንት ታርጋችሁ ላይ ካርጋችሁ እንደምትወጡ አምናሉ። ዘራችሁን እግዚአብሔር ይባርክ። ሁሌ በቅን መንገድ የምትሰሩ ሰዎችም ዘራችሁን ይባርክ። አሸናፊ ገብረ ማርያም ሰላም Thank